አልማመልመስልህ ማስረጃ ልመልስልህ ልደተይዛለመልስልህ ኦፊሻሊ ኦፊሻሊ ያው ሌሎችንም እንደዚሁ እንደምታደባብሰው ኦፊሻሊ ሪኮግናይዝ አላደረገችም። ግን ዋና ቴንኪው ኦፊሻሊ ሪኮግናይዝ አላደረገችም። ቢንጎ ኦፊሻሊ አናውንስ አላደረገችም።

ቤቴን ከፍቼ አሰማለሁ ቤቴን ከፍቼ አሰማለሁ ቤቴን ከፍቼ አሁን እያገለገሉ ቤተ ክህነት ውስጥ ዋና ዋና የአስተዳደሩን ስፍራ ይዘው እንዳሉ። መልካም ጥያቄህን ጨርስ እንጂ ማስታወቂያ ሊናገር ነው የሚመጣው። ዲዳ፣ ተመለስ። አወያይ መሆኔ ጎዳኝ። ዛሬ አወያይ መሆኔ ጎዳኝ። ሁለተኛ አወያይ ነው እሁን እንዳትል እሺ። ለማንኛውም ግን አሳይ ቪዲዮ ነ የሆነ ማስረጃ ነበረ ነበረ። ግን ያው አወያይ ነኝ ምንም ማድረግ አልችልም። እኔም ድንገት ነው የገባሁት እዚህ ጋር ሰርች ሳደርጋቸው ነው እራሱ የወረደው። ስለዚህ እራሱ ይምጣ ማስረጃ ተቀምጠው እየጠበቀው ነበረ። ከተሳታፊ ጥያቄ መቀበል ነበረባቸው። ለምሳሌ እኔ ጌርሳምንም እሱን የምጠይቀው ጥያቄ ነበረኝ፣ ግን ኦልሬዲ ልጁ ወጣ። ቀጥሎ ያሉትን ነገሮች አይፈልጋቸውም፣ ወቷል አወያይ ስለነበርኩ፣ ማስረጃዎች ግን አሉ። ቃሪ ግን አሁን ከውይይት ርዕስ ውጭ ጌርሳም እየወጣ ነበር፣ አንደኛ ነገር። ሁለተኛ ነገር ደግሞ ማስረጃ አላቀረብኩም፣ አይደለ ጌርሳም? ዝም ብለህ በቃ። እኔ ፖይንት ያመጣሁት የኢትዮጵያ ኦርቶዶክስ ቤተክርስቲያን ማካከል ከእኛ በጣም ባ እኛ እንዲያውም የምልከታ ልዩነት ነው ኦኬ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ብዙ ልዩነቶች አሉ። አሁን እንኳን በቅልብ እንኳን እስከ ጸብ ደረጃ የደረሱባቸውን ከኋላ በኩል ኢንዘ ባክዶር ኢሉና ሄደው ይሸፋፍኑና ይመጣሉ። እኛ ጋ ግን የምልከታ ልዩነቶች። አሁን አንተ መተ ስትጠይቀው የነበረውን ነገር ለማስፋት ትሞክራላችሁ። ያንን ፖይንት ለመጣል ነው የሞከርኩት፣ ያንን ማሳየት ነው። ለዚህ ህዝብ አሳይቻለሁ። ጸጋ ቅባት ራሱ ዘማርያም አንድ ጊዜ ሲናገድ ነበር፣ በዚህ ተጨንቀናል ሲል ነበረ አሉ ቤተ ክህነት ውስጥ ቁልፍ ቁልፍ ቦታዎች ውስጥ ይዘዋል። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድም ቢንጎ አለ ኦፊሻሊ አትናገርም አለች። አሉ ብላ አትናገርም። አጋፌ ሰጣለኝርት አሁን እኔ ማሳየት አልችልም። ግን አንድ ሰው ሁለት ስልክ ያለው ሰው ካለ ሼር እኔ ማሳየት እችላለሁ። የዘማሪያ ምን ነዋልያሳያሱማሳየት ይችላል። ሽኒስቱ አጣውጥ ሴቪያረኩት መስሎኝ አጣውጥ እችልም ያው ላሳያችሁ፣ እና ከዛ በኋላ እናቱ እናንተ ትቀጥላላችሁ። ጌርሳ እሺ፣ ፊቴ ላሳያችሁ ነበር ወይ ተበልተህ ነበር ፊት ቢታይ፣ እሺ ቢኖር አሪፍ ነበረ። ራሱ ስለሆነ የወረደው ምንም ልናደርገው አንችልም። ኤኒዌይ ግን እንቀጥል። እዛ ሲምዶ ተከፋፍሎ ያለው ትግራይ ክልል መታወቁት ነው፣ ግን አንድ አልሆንም። በዚህ በአማራ ክልል ጎጃምን ላይ ቅባት እናጸጋ አለ። ጃምን ላይ ቅባት እናጸጋ አለ። የሚበቃ ይመስለኛል። እዛ ሲምዶ ተከፋፍሎ ያለው ትግራይ ክልል መታወቁት ነው፣ ግን አንድ አልሆንም። በዚህ በአማራ ክልል ጎጃምን ላይ ቅባት እናጸጋ አለ ጎጃም ላይ ቅባት እናጸጋ አለ። የሚበቃ ይመስለኛል። መቼ ማን ደግሞ ማ እዛ ሲሉ ነው? ለሁለት ገምላችሁ ድገበው ህዝቡ ይስማ ያልሰማ ይስማል። አንድናን አንድናን አንዴት እያሉ ተከፋፍሎ ሎ ትግራይ ክልል መታቁት ነው። ገና አንድ አልሆንም። በዚህ በአማራ ክልል ጎጃም ላይ ቅባት እናጸጋ አለ። ጎጃም ላይ ቅባት እናጸጋ አለ። የሚበቃ ይመስለኛል። እዛስ ሶ ሲኖዶስ ተከፋፍሏል። በየቦታው ቅባት እና ጸጋ አለ ገና አንድ አልሆንም ይላሉ። አጠቃላይ በቤተ ክርስቲያኒቷ ውስጥ ተደብቀው ልክ ተሃድሶ መናፍቃን ተሃድሶ መናፍቃን ተደብቀው ራሳቸውን ግልጽ ራሳቸውን ግልጽ ሳያደ ከዚህም ውስጥ ለውስጥ ተደብቀው የክደት ስራቸውን ለማስፋፋት የሚሞክሩ አሉ። በታወቁና በተያዙ ሰዓት ግን ኢሚዲትሊ ከቤተክርስቲያን እነዚህ ሰዎች ይወገዛሉ ወይንም ደግሞ ይባረራሉ። ይህ ነገር ግልጽ መሆን አለበት። ተደብቀው ልክ አሁን ተሀድሶ ሰዎች ቤተክርስቲያን ውስጥ ማለት ነው ተደብቀው እንደሚሰሩት እንደነዚህ አይነት ሁኔታ ውስጥ ያሉ ሰዎች ዛሬም ተደብቀው እንደዚህ አይነት ስራዎችን ሊሰሩ ይችሉ ይሆናል። ከዛ አንጻር ሌላ ምንም ነገር የለውም። ሌላኛው አንድ ግልጽ ማድረግ እንፈልገው ነገር ምንድን ነው? ትናንትና ከወንድማችን እፎይ ጋር ተያይዞ በሰጠውት ሀሳብ እኔ ያላልኩትን ነገር ከሆኑ ከሆኑ ቪዲዮዎች ጋር ተቆራርጠው የተለቀቀ አንድ ቪዲዮ ነበረ፣ እፎ እየሰራው ቪዲዮ ነበረ። እና እኔ አረብ ሀገር ያሉ እህቶችን እውነቱን ለመናገር አልተናገርኩኝም። አረብ ሀገር ያሉ እህቶችን እኔ አልተናገርኩም። ፍጹም ልናገራቸውም አልችልም። በእነሱ ላይ አላላገጥኩምም። አረብ ሀገር ባሉ እህቶቼ ላይም የማላገጥም ሞራልም፣ ፍቃዱም ሀሳቡም የለኝም። እነዚ አላደረግኩኝም። አንድና አንድ ዛሬም ነገ ማሳቤ ምንድን ነው፣ አቡነ አብርሃም ላይ የተሰነዘረውን ትችት አሁንም አልቀበለውም። ልክ አደለም። አቡነ አብርሃም ላይ የተሰነዘረውን ትችት ዛሬም አልቀበለውም። ስህተት ነው። ነገር ግን አረብ ሀገር ያሉ ሴቶችን አላግጠባቸዋል፣ ስቀህባቸዋል፣ ምናን እኔ በእነሱ አይደለም የሳውኩት በሰዓቱ እየተናገርኩኝ ባለውበት ሰዓት ላይ ኮመንት ተጻፈ እና ኮመንት ሲጻፍ ያንን ኮመንት አየውና በዛ ኮመንት ሳኩኝ። በዛ ኮመንት ስስቅ መጨረሻ ላይ ሁላችንም ማስመሳያዎች ሁሌ ነው ምለው፣ ሁላችንም ማስመሳያዎችም ሁሌ ነው ምለው፣ እዛ ያቸው ሪካርድ አድርገው ያዙት እና አንደኛ የኔን ንግግር ሳትሰማ እፎይ የኔን ንግግር ሳትሰማ የኔን ሙሉ ሀሳብ ሳታዳምጥ እኔ ብቻ ለእህቶቼ ጠበቃ ልሁን እህቶቻችንን እህቶቻችን ተሳርባል ብለህ ለመናገር የሄድከው ያ የውሸት ክስ ነው። የውሸት ክስ ነው። ስለዛ እንደዛ ብሎናል ብላችሁ ያዘናችሁ ኦርቶዶክሳውያን እህቶቼ ካላችሁ ካላችሁ፣ እኔ እንደዛ አልተናገርኩኝ። እናንተን የሚያቃልል ነገር አልተናገርኩኝም። ጀስት ያደረኩት ነገር ምንድን ነው? በማውራበት ሰዓት ላይ አንዳንድ ኮመንቶች ስላሳቁኝ በነዛ ኮመንት ሊሳክት እንጂ ከዛ ውጪ በሌላ ነገር አይደለም። ግን አሁንም የምላችሁ በአባቶች ላይ በተለይ በአቡነ አብርሃም ላይ የተሰነዘረው ትችት ዛሬም ነገም ለእኔ ልክ አይደለም፣ አልቀበለውም። እሱኛውን ነገር እንትን አለም። ይቅር ያላችሁ እህቶች ካላችሁ ግን እናንተን እንዳልተናገርኩኝ ማወቅ አለባችሁ። ብናገር እኔ ክፍተት ፊት ለፊት እናገራችኋለሁ። ከዛ ውጪ ግን ፊታችሁን ሸፍናችሁ ምናምን ለማለት የፈለግኩበት ዋነኛው ፖይንት ምንድን ነው እና፣ ልክ ራሱን ሳያሳይ የሚሰራ እና ራሱን ገልጦ የሚሰራ መሀል ላይ ሰፊ ልዩነት አለ። ነገሮች ከባድ በሆኑበት ሰዓት ላይ ተጋላጭ ሆኖ ራስን አሳይቶ መስራት በስልምና ላይ ውጤት የሚያመጣ አይደለም። ውጤት ራሳቸውን ሸፍነው የሚሰሩት ግን ከሌሎቹ ይልቅ ሪስካቸው የቀነሰ ነው። ኦኬ፣ ከዛ አንጻር ነው እንጂ አረብ ሀገር ያሉትን ሴቶች ስማ አንዳንድ ግን ሰዎች ነገሮችን ወዴት እንደሚጠመዘዙት አላውቅም። ኤኒዌይስ እናንት እቺ ጦሰኛ ዓለም ናት። እኔ በሷ ኮመንት ነው የሳክት። ራሱ አንቺ ነሽ ለዚሁ ሊያበቃሽኝ። ዓለም የሷን ኮመንት አይቼ ነው የሳኩት ትላንትና። ምና የአንቺ ጦስ ነው እንደዚህ። ኤኒዌይስ አሁን ሁላችሁንም ወዳችኋለሁ። ሌላው ነገር ሁላችሁንም ወዳችኋለሁ። በዛም አለ በዚህ ቀደም ላይ ስገባ ግን ብዙዎቻችሁ ብዙ ኮሜንት ስለጻፋችሁ ወደ 50 ሰው ነው ብሎክ ያደረግኩት። አላውቅም ብቻ እግዚአብሔር ይፍታችሁ። ምን እንኳን ናቲ እንኳን ደህና መጣ ማለት ማቀየርልኝ አ እንግዲህ ያው ለዚህ ደረጃ ደረስከኝ። አይ ስለመጣልህ ልደትዬ በጣም ነው የማመሰግነው። አክብረኝ ስለመጣ ግን እንትን ጌርሳም ትንሽ ማስረጃ ምናምን ቢይዝ አሪፍ ነበረ እና ሌላ ሊቀላቀል ፈለገ። ግን እንትን ቃሌ ግን የሆነ ማስረጃ አለኝ እያለ ነበረ እና እኔ አወያይ ባሉን አሪፍ ነበር። ማስረጃ አለኝ እያለ ነበረ ግን ያው ሌላ ቀን ትወያ ያላችሁ ብዬ አስባለሁ። እንግዲህ ዛሬ እንኳን አንተ ከእንትን ከስግደት ስለሆነ የመጣው እኔ አንተን እንደምጠይቅ ጥያቄ አለ። እሺ ነበር የጠሩኝ ስለምንድን ነበር ሲጠይቁኝ ነበር? ኬ እንትን ነው ይልክ እኔ ስለ ወንጌል አማኞች እየጠየኳቸው ነበረ። ለምንድን ነው እንደዚህ የሚከፋፈለው? ለምንድን ነው እንደዚህ መግለጫቸው አንድ አይደለም ምናም ብዬ ጌርሳም ገባና፣ ለምንድን ነው እኛን ሁሌ የምጠይቀን? እነሱን ጠይቃቸው። እነሱ ራሳቸው ከብዙ ክፍፍላላቸው ቅባት፣ ካራ ምናምን የሚባሉ ሌላም ጸጋ የሚባሉ አሉ። እሱን ነገር ጠይቃቸው እና አሁን ልጥራቸው፣ ትጠይቃቸዋለ? አንተ ስለ አዋለኝ፣ ለዛ ነው የጠራው። ማስረጃ ካለ ያዝናል። በጣም አንደኛ ዝም ብሎ እኔ አንድ ቦታ ለውይይት ወይም ደግሞ ለክርክር ስመጣ ስታወራ፣ እኔም ድንገት ነው ደውለልኝ፣ እዚህ ቦሌ መድኃኒዓለም አካባቢ ነበረ። ድንገት ነው ራሱ የገባሁት የማይመች ቦታ ነበርኩኝ። ምን አይነት ነገር ቢሆን ነው ብዬ ነው የገባሁት። ምን አይነት ነገር ስለምን ሊያወራ ነው ምን ሊል ነው ብዬ ነበረ የመጣሁት የነበረው እና ግን በቃ በዘፈቀደ በቃ ራሱ የፈለገውን ነገር የመሰለውን ነገር ሊናገር ነው ለካ የጠራኝ። ና ለእነዚህ አይነት ነገር ደግሞ ብዙ ምን ጊዜ አልሰጥም ቦታም አልሰጥም። ስለዚህ ልክ አይደለም። ማስረጃ ካለው ማስረጃ ይወጣል። ሞር ግን እዚህ ሀሳብ ላይ ጥያቄ ካለ እኔም በደንብ ጠይቀኝ። እኔ ከዚህ በኋላ እነሱ ቤት ሄጄ የሚወያየት ሞራል የለኝም። አንተን አክብሬ ነው የመጣሁት። ከዚህ በኋላ ብጠራኝ አልመጣም። እንደዚህ አይነት ቦታ ከቤቴ ግን መተ አሉ የሚሉትን ማስረጃ አንተ ራስ ተቀብለ መተ ልጠይቀኝ ትችላለ በዚህ ጉዳይ ላይ። ከዚህ በኋላ ግን እንደዚህ በጣም ከስገባ ጀምሮ ኔጌቲቭ ኢነርጂን ይዘው ከሚያወሩ ሰዎች ጋር ብዙ ምድል ሳይሰጥ የምታወራበት ወጣ። እኔ እንደዚህ ጭቅጭቅም አልፈልግም። ሰው ጥያቄ ካለ በኦርቶዶክስ ተዋህዶ ቤተክርስቲያን ልዩነት አለ ብለህ የምታስብ ከሆነ ማስረጃ አለን የሚሉ ከሆነ ያን ማስረጃ ይዘህ እኔ ላይቭ ላይ መተውሰን ስራ መጠይቅ ትችላለህ። እኔ የአንተን ጥያቄ ሪጀክት አላደርግም። አሁን ግን የመተፋፈን ጉዳይ የሀይለ ቃል በእኔም በዛም ሳይድ የሆነ የብሽሽቅ ስለሆነ ይሄ ለአንተ አይጠቅምም ናት አሁን አንተ በሁለቱም በኩል ለማነፃፀር ለመጣው ለአንተ የኔና ጌርሳም የሚያደረግ ነገር አይጠቅምም። ባይሆን ጥያቄዎች ሊስት አድርገ ይዘ መተ፣ ይሄ ቅባት ምንድነው፣ ጸጋ ምንድነው፣ ካራ ምንድነው፣ ተዋህዶ ምንድነው፣ ይሄ ይሄ ነገር እንዴት ነው የሚታየው የሚለው ነገር በጠየቅ ከቻልክ መብት ነው። እንደዛ በጠይቅ ሞር የተሻለ ነው። ምን ይመስላል? ናት ኦኬ። እኔ ባይዘ ዛሬ ነው የሰማሁት። እኔ እንደዚህ መኖሩን ዛሬ ነው የሰማሁት። ለእሱም እያልኩት ነበረ፣ አረ እኔ ዛሬ ነው የሰማሁት እንደዚህ የሚባሉ አሉ እንዲህ ምናምን እያልኩት ነበረ። ሰምቼ አላቅም እኔ ቅባት ምናምን ተዋዋዶ ነው የማውቀው ተዋዶ የሚባለው ነው የማውቀው እንጂ እኔ አላቅም። እንደዛ ግን እስኪ ጠይቀውና ማስረጃ ቃሌን ይልክልኝና ሲጠይቀ ከፈለግ ላይቭ ላይ መተ ጠይቀኝ፣ በአካል መተ ጠይቀኝ። እኔ ምንም ችግር የለብኝም። የትኛውን ቦታ ላይ መተ ጠይቀኝ። ግን እነዚህ ከአራ ቅባት እና ጸጋ የሚባሉት ቤተክርስቲያን ኦፊሻሊ የማትቀበላቸው የክደት ኮቨንት ላይ እየጻፍኩ ነበር ማስረጃ ሲባል እመኑኝ ግድ የለም እያልኩ እየጻፍኩ ነበረ። እና የቤተ ክርስቲያን ማስረጃ ሲባል ምናምን የዘማርያን ምናምን ቪዲዮ ምናምን ብላችሁ ቆራርጣችሁ የምትናገሩ የቤተክርስቲያን ማስረጃ ሊሆን አይችልም። እና በተዋህዶ ነው ስማችን በቃ፣ ተዋህዶ ነው ኦፊሻሊ ሪኮግኔዚ ያላረገችው ብሎ ጥያቄ የለም። በቃ ኬስ ክሎዝ ተደርጓል። እዛ ጋር ጥያቄ ሲጀምር ሻሌ ልኩ ዛ አላረገችውም። ግን ባይዘዊ እዚ ሶሻል ሚዲያ ላይ አንዳንድ ሰው መጥቶ እንዲሁ እንደዚህ አይነት ሰው አለ ምናምን ስም ጠርቶ ጠቁሞ ለቤተ ክነት አሳልፈው ይስጥ። በቅ ኦፊሻሊ ቤተ ክርስቲያኗ ምታ ከሆነ እንደዚህ አይነት ነገር ወዲያኑ እርምጃ የምትወስደው አውግዛ ትለያለች። ምክንያቱም ይሄ የሚያስወግዝ ትምህርት አስተምሮ ስለሆነ ማለት ነው። እና ባይዘዌ ኮመንት ለሚለን ቃሪ ማስረጃ አለ። እኔ አሁን ያዩ ማስረጃ ካለው እኔ ደግሞ የቤተ ክርስቲያን ዶክመንት እጄ ላይ አለ። አሁን ላይ ስለ ተዋህዶ ያለን እምነት እና ደግሞ ስለነሱ ስለ ውግዘታቸውም ስላላቸው እምነት ቢሆን ፕላስ ደግሞ የቅባት ልደት የቅባት እምነት አስተምህሮ ሲል ሰምተዋል። የቅባት አስተምሮ አለና ሲባል ክርስቶስ ነፃ ያወጣው ሁሉንም ነው ብሎ ያምናሉ። እኔ እንደዚህ አይነት ሰው ጋር ራሱ በጣም ነው እና አስተምሮ ሲባል እንደዚህ አይነት እይታዎችን አይደለም። በአስተምሮ ደረጃ በነገረ ክርስቶስ ላይ ያለ ትልቅ እንትን አለና፣ ኤኒዌይስ ቃሉ ያሰማለን። ቴንክ ዩ ኤኒዌይስ። ኦፊሻሊ ቤተክርስቲያንቷ አላጸደቀችም ሲል ነገሩ አለቀ። በነገራችን ላይ ኦፊሻሊ አለች። ጌርሳም፣ እንደዚህ አይነት ሰው ምናምን ስታገኙ ኮመንት ላይ ማስረጃ ትሉና እመኑኝ፣ ግድ የለም እያላችሁ ጻፉላቸው። ማስረጃ በኋላ ላይ ያመጣሉ ምናምን አለ። በጣም ነው ያዝናነኝ። ነበር ሁሉ ልደት ሙት ሊል ነበር ሁሉ ልደት ሙት ከአንተ ልይ ሊል እኔ አልቻልኩም። በከዛን ሰዓት ላይ ስወርድ ደግሞ ጠብቀው፣ አንደኛው አወያይ ባልሆን ኖሮ ምናምን በጣም አስቂ ናችሁ በእናታችሁ ጌታ ልቦናችሁን ይመልስላችሁ እና የሚገርም የሆነ በጣም ብዙ ነገር ይዘው የጠበቁ ይመስሎኝ ነበር እና እንደሁም ቤት ስላልሆንኩኝ መጽሐፍቶች እንዴት መግለጥ ይችላለሁ እያልኩ እያሰብኩ ነበረ። ያን ያህል በቂ ነገር ግን በደንብ በቃሳይቻቸው ለመውጣት ማለት ነው። ጭራሽ ለካሱም ወሬ ለቃቅሞ ነው የመጣው። ወሬ ለቃቅሞ ወሬ ሰምቶ ምናምን ምናምን ነገር ነው የመጣው እና ኤኒዌይስ በጣም ያሳዝናል እና በዚሁ አጋጣሚ አንድ ቪዲዮ ለቅቅ የላችኋለሁ። ክርስቲያኖች በአሁኑ ደግሞ ትንሽ ለየት ያለ ሰርፕራይዝ አላችሁ። ሁለተኛው ዙር በስፋት ሁለተኛ ዙር በስፋት አዘጋጅቼ የላችኋለሁ። መጽሐፍ እና የት መምጣት እንዳለብኝ ኮሜንት ላይ አሳውቁኝ። የት ምጥቼ እንድሰጣችሁ ኮሜንት ላይ አሳውቁኝ። ሌላኛው በራሴ ደግሞ ማለት ነው በራሴ በራሴ መድሎ ተጽድቅም እናንተ ካዋጣችሁት ገንዘብ ሳይሆን በራሴ ይቅርታ፣ ህማማትን ህማማትን ገዝቻለሁ። ፎሎ ላደረጉኝ ሰዎች ድንገት መንገድ ላይ ነገ ምናልባት መድኃኒዓለም ነው መጣ፣ በዚህ ቦሌ መድኃኒዓለም ለማ ሞዴ ብቻ፣ ኤኒዌር ነጠላ ለለበሰ ሰው ህማማትን ነገ ሸልማለሁ። ፎሎ ላደረገኝ ሰው መድሎተ ጽድቅን ግን ለፕሮቴስታንቶች፣ መጽሐፍ ቅዱስን ደግሞ ለኦርቶዶክሳውያን እና ህማማት ግን በራሴ ተነሳሽነት ነው። መጽሐፉም ከራሴ ራሴ ነው የገዛሁት። ስለዚህ ህማማትን ግን ፎሎ ላደረጉኝ ሰዎች ድንገት አንዱን ድንገት አስቁሜ እጠይቀውና ህማማትን እሸልመዋለሁ ነገ እና አዲስ ቪዲዮ ሰርቼላችኋለሁ የት መምጣት እንዳለብኝ እልክልሻለሁ ሻለ የት መምጣት እንዳለብኝ ንገሩኝ፣ ኮመንት ላይ የት እንምጣ። በጣም ብዙ መጽሐፍ ቅዱስ ነው የተገዛው። በጣም ብዙ ቪዲዮ ሰርች ይላችኋለሁ። በጣም ብዙ ኮመንት ተመሳሳይ ቦታ ከሆነ የጠቀሳችሁ ለምሳሌ አንድ ቦታ መገናኛ መገናኛ መገናኛ ብቻ የሚል ከሆነ መገናኛ ይሄዳሉ። መርካቶ መርካቶ የሚል ከሆነ በብዛት መርካቶ ይሄዳል። ሜክሲኮ ከሆነ ሜክሲኮ ይሄዳል። ቄራ ከሆነ ቄራ ይሄዳል። ፒያሳ ከሆነ ፒያሳ፣ ካሳንቺስ ከሆነ ካሳንቺስ። ብቻ የለቀኩት ቪዲዮ ላይ አሁን አንድ ቪዲዮ ለቀቀላችሁ ነው የመጣሁት እዛ ቪዲዮ ላይ በተደጋጋሚ የተጠቀሰበት ቦታ ላይ መጥቼ ነገ መድሎተ ጽድቅን እና መጽሐፍ ቅዱስን ነው ገዝተን፣ እዚህ ጋር አስቀምጠናል። እንዳለ የታሸገ ብዙ ነው፣ አድላችኋለሁ። ጋይስ ጥያቄ የጠየቁኝ አድላችኋለሁ። ሰብሰብ ብላችሁ ጠብቁኝ። ይህን ለማለት ነው። ቪዲዮውን ግን እየገባችሁ ኮፒ ሊንክ እና ሼር አድርጉልኝ። ህማማትን ግን የምሰጠው ድንገት አንዱን አስቁሜ ፎሎ አድርገኛል ወይስ አላረከኝም ብዬ ጠይቄ ካደረገኝ ህማማትን ሰጠዋለሁ፣ ካላደረገኝ ደግሞ አልሰጠው። ነገ ሶስት መጽሐፍ ጠብቁ ማለት ነው ባጭሩ። ናትሻ ወይ ሀሳብ አለሽ? እየገቡ እያውኑ ቪዲዮ በጣም ቫይራል ቦታት አለበት። አብዛኛው ሰው የጠራ ሀውን ወዴት ነው ወደ ቀጨኔ

እየገባችሁ ቪዲዮን ሪፖስት አድርጉ፣ ሪፖስት አድርጉ አብዛኞቻችሁ። ከዛ በኋላ ድዊት ማድረግ የምትችሉ ሰዎች ድዊት አድርጉ። ሁላችሁም ይሄንን መጽሐፍ ቅዱስ በተለይ አንድም ክርስቲያን መጽሐፍ ቅዱስ ሳይኖረው መቀመጥ የለበትም። መግዛት የምትችሉ መጽሐፍ ቅዱስ መግዛት የምትችሉ እኛ መድረስ የማንችልበት ቦታ ልደት መምጣት የማይችልበት ቦታ ከሆነ ግን ሄዳችሁ መጽሐፍ ቅዱስ ገዝታችሁ ሰማንያዱን የቤተ ክርስቲያኗን መጽሐፍ ገዝታችሁ በቤታችሁ ይቀመጥ። ደግሞም አንብቡት። ለማስቀመጥ ሳይሆን ለማንበብ አድርጉት። መጽሐፍ ቅዱስ አብዛኛው ክርስቲያን ሊኖረው ይገባል። እድሉ ከደረሰን ደግሞ እዚህኑ እዚህኑ ብትሉ በረዥም ኮመንት ከሀገር ውጭ ትወጣለ። አብዛኛው አሁን ደብረ ዘይት ይላሉ። ደብረ ዘይት የምትሉ ሰዎችም ካላችሁ ከአዲስ አበባ ብዙ ያራቀ ከተማ ላይ መተን እንሰጣለን ብሏል። ልደት እኔ እንኳን ደብረ ዘይት አልመጣም ለሚባል የደብረ ዘይት ልጅ ስለሆንኩኝ የዱባይን እኮ እያየሁ እኮ እየዘለልኩት ነው። እኔ ዱባይን እንዴት እንደመወዳት ብታይ፣ እንዴት እንደመወዳት ዱባይን፣ ዱባይን ወዳት አለው። እህቶች ፓስፖርት ከላኩ መጥቼ እኔ ራሴ ነኝ ሁሉ ገዝቼ ለእያንዳንዳችሁም አከፋፍለው እና ሁላችሁም ዱከም እንመጣለን። ደብረዘይት እንመጣለን ወደ ገላን አካባቢ እንመጣለን። ቃሊቲ አብዛኛው ሰዎች ብላችኋል እናንተ ጋም እንመጣለን። ፍጽሄ እንመጣለን። እናንተ ጋም ሁላችሁም እንደዛ አድርጉ። ቪዲዮውን ሪፖስት አድርጉለት። የልደትን ሌላ ሀሳብ የምሰጠው ነገር አለ። አንተ ናቱ ግን እንዲሁም ቃሌ ማስረጃ አለው ስትል ሰምቻለሁ እና ቃሌ አሁን መምጣት ይችላል፣ መወያየት ይችላል። ቃሌ በማስረጃ